ሰላም ጤና ይስጥልኝ። እምነት ሰሜን አካሉ እባላለሁኝ። ዛሬ ደግሞ ምንድን ነው ይዤላችሁ የመጣሁት መሰላችሁ? ለመግባባት እንግዲህ የመካሪውና የተመካሪው ስለ ልቦና መታወቅ መቻል አለበት። አንዳንዴ ምክር እድሜ ከፍ ስላለ ብቻ የምትመክረው ምክር ልክ ነው ማለት አይደለም የተባለ ሀሳብ አለ። ትልቅ ሰው የሚመክረው ነገር ጥሩ ነው ትልቅ ሰው የሚመክረው ነገር እውነት ነው ትልቅ ሰው የሚመክረው ነገር ጠቃሚ ነው ተብሎ የሚያዝበት ነገር ሀምሳ ሀምሳ ተደርጎ መታየት አለበት ግማሽ ግማሽ ነው መታየት ያለበት ለምን መጥፎም ሰው ትልቅ ይሆናል ባለጌም ሰው ትልቅ ይሆናል ያረጃል እንደገና ደግሞ ጨካኝ ሰውም ትልቅ ይሆናል ማለት ነው ስለዚህ ከነዚህ ሰዎች ምን አይነት ምክርን ልናገኝ እንችላለን ወጣት በነበሩ ሰዓት የመከሩን ምክር ሲያድጉ ሊመክሩን የሚችሉ ምክር ምን እንደሆነ እንመለከታለን ማለት ነው። ስለዚህ በእነዚህ መካከል አንድ የሚመከረው ሰው ከመካሪው ጋር ምን ያክል ሊግባባ ይችላል? ጉዳዩ እንዴት ነው መታየት መቻል አለበት። ኢትዮጵያ ውስጥ በተለይ በተለይ ኢትዮጵያ ውስጥ በተለይ በተለይ ነው የምነግራችሁ እኔ ኢትዮጵያዊ እንደመሆነ ይመጠን እኔ ኢትዮጵያዊ ነኝ። ስለዚህ ላቅ የምችለው ኑሮ የኢትዮጵያ ኑሮ ነው። ላቅ የምችለው የቤተሰብ ታሪክ የኢትዮጵያ ነው የቤተሰብ ታሪክ ነው። ልጅ የምትወልደው የእግዚአብሔር ስጦታ ነው ብለህ ነው አንተ ፈልገ ነው የምትወልደው። ልጅ ደግሞ የተለያየ ባህሪዎችን ሊይዝ ይችላል። ከቤተሰቦቹ ጋር ላይግባባ ይችላል፣ ከጎረቤት ጋር ላይግባባ ይችላል። የሰው ልጅ ባህሪ የተለያየ ነው። ለአንዱም የመክረው ምክር ጠቃሚ ይሆናል የአንዱ ሰው ምክር ለአንደኛው ደግሞ ያኛው ምክር ሊያስፈልገው ይችላል፣ ሌላ ምክር። የተለያየ አይነት የአመካከር ሁኔታዎች ወይም የመካሪ አይነቶች መሳተፍ አለባቸው። ምን ለማለት ፈልጌ ነው? አንድ ታሪክ ነግራቸዋለሁ። ወደ ኋላ ላይ ይሄን ታሪክ እንሰማና የመካሪውንና የተመካሪውን አቅም እንመለከትበታለን፣ በዛው እንዳስሳለን። ግን እንደ አጠቃላይ ኢትዮጵያ ውስጥ ልጅ የሚወለደው ለምንድን ነው? ዘር ለመተካት ነው። ዘር የምተካው ልጅህ ነው ወልደህ ነው። ልጅህን ስትወልድ ደግሞ ልጅ የተለያዩ ባህሪያቶችን ይዞ ሊመጣ ይችላል። አስቸጋሪም ጥሩም ባህሪ ሊኖረው ይችላል። የሚያስፈልገውን ከማድረግ ይልቅ እናስመክረው ለእከሌ እንትን ቢባል እከሌ መጥተው ቢመክሩት እከሌ መጥተው እንትን ቢሉት የሚባል ታሪክ አለ እና አንድ ቀን የአብዛኛው የኢትዮጵያውያኖች ወጣቶች ታሪክ ነው። ጫት መሸጫ አካባቢ ስለዋለ ብቻ መጥፎ ነው። ጫት ስለሚቅም ብቻ መጥፎ ነው፣ ሱሰኛ ነው ተብለው የተገለሉ ብዙ ሰዎች አሉ። አንድ ሰው በሚያደርገው ልምድ መጥፎ ነው፣ ጥሩ ነው ልንለው አንችልም። ያንንም ልምድ የሚያስተምረው ሰው ስለሆነ ከልምዱም ደሞ እንዲወጣ ሊያደርገው የሚችሉ ሰው ነው። አሁንም ስለዚህ ሰዎች ሰውን በሚያደርገው ነገር ከመገመትና ከመፈረጅ ምን ማድረግ ያስፈልጋል? መጀመሪያ የተሻለ ነገር የሚያስፈልገው ነገር ማሟላት ያስፈልጋል። ወላጅም እንደ ወላጅ። ኃላፊነታችሁን መወጣት መቻል አለባችሁ። ማረግ ያለባችሁን መወጣት አለባችሁ። ልጅ ፈልጎ አልተወለደም ከናንተ። እናንተ ፈልጋችሁ ነው የወለዳችሁ። ስለዚህ በስነ ስርዓት ልጆቻችሁን ብታሳድጉ፣ በስነ ስርዓት ልጆቻችሁን ብትከባከቡ፣ ለልጆቻችሁ ጥሩ ብትሆኑ ማንም መጥፎ የሚሆን ትውልድ አይፈጠርም። ልጅን ፈጣሪን የሚያሳድገው ብለ ዝም ብለ የምትወልድ ከሆነ ትውልዱ እየተበላሸ ያልተማረ፣ ጨካኝ፣ ማያስተውል እየሆነ ነው የሚመጣው። ወልደህ ግን በስነ ስርዓት አስተምረህ ካሳደግከው ምን ይሆናል ማለት ነው? አስተዋይ ጠቃሚ ሊሆን ይችላል ማለት ነው። እያማረርከ ካሳደግከው እያማረርከ ካሳደግከው ልጅህ ቆሎ መብላት አለብኝ ብሎ አንተ ክትፎ ካልበላ የምትለው ከሆነ አማረርከው ማለት ነው። አንተ እኮ ለልጄ ጥሩ ነገር እያረኩ ነው ብሎ ልታሰብ ይችላል። እሱ የሚፈልገውንም ነገር ማረግ መቻል አለብህ። ለልጄ እየጠቀምኩት ነው ካልክ ልጅህ የሚፈልገውንም ነገር ማረግ መቻል አለብህ ገብተዋል ልጅ የሚፈልገውን ነገር እያደረክ ነው። የልጅህን ስነልቦና መጠበቅ የምችለው እሱ የሆነ ነገር ፈልጋለሁ ሲል አንተ ሌላ ነገር እያደረክለት ከተጓዝክ ልጅ እየተማረረ ከአንዳንድ ከሲስተሞች ውስጥ እየወጣ እየተናደደ፣ እየተበሳጨ ሊመጣ ይችላል። ይሄ ልምዱ እያደገ ሲመጣ፣ ንዴት ብስጭቱ እያደገ ሲመጣ ደግሞ ወዳልሆነ ወደ አላስፈላጊ ነገር ውስጥ ስለሚያመዝን ምን ማድረግ አለበት? ልጅን እስከወለድክ ድረስ በስነ ስርዓት የሚያስፈልገውን ነገር አሟልተህ የማሳደግ የማስተማር ግዴታ አለብህ። አይኔ ወለድኩ እንደፈለግ ከሆነ ህደግ የሚባል ነገር የለም። ትጠየቃለህ። በመንግስት ደረጃ እንኳን ብዙም አያስጠይቀኝም ብለህ የምትተወ ነገር አለም። ወንጀል ነው። ልጅ ላይ ወንጀል ከሰራ ያስጠይቃል። በማህበረሰብ ደረጃ ያስጠይቃል፣ ያስወቅሳል። በፈጣሪ ደረጃ ግን በጣም ነው የሚያስወቅስን። የወለድከውን ፍጥረት ምንድን ነው የሚልህ ወንጌል ላይ ራሱ ካነበብክ ለልጆቻችን ምን ማስተማር እንዳለብን ተገልጿል ጥሩነትን ይልቁንስ እናንተ ክፉ ሆናችሁ ሳለ ለልጆቻችሁ ወይም ለታናናሾቻችሁ ግን ክፉነትን አታስተምሯቸው ይላል በቃ አንተ ክፉ ልትሆን ትችላለህ ለወለድከው ልጅ ለትንሹ ለታናሽ ለሆነ ሰው በእድሜ ለሚበልጠው ሰው ክፉነትን ማስተማር የለብህም ይላል ስለዚህ ክፉነትን ከማንተማርክ ከሰው ጥሩነትን ከማን ተማርክ፣ ከሰው ጥሩነትንም መጥፎነትንም ከሰው የምትማርክ ከሆነ ልጆችን በስነ ስርዓት ጥሩ አድርገህ ብታስተምር ጥሩ ማህበረሰብ እየተገነባ ይሄዳል ማለት ነው። ጥሩ ሰዎች እየበዙ ይመጣሉ ማለት ነው። በቃ መልካም ነገር እየበዛ ነው የሚመጣው ማለት ነው። ስለዚህ ሁልጊዜ ከቤተሰብ ከቤት ነው ችግር የሚጀምረው። ሁሉም ችግር ያለው ቤተሰብ ጋ ጋር ነው። ሁሉም ችግር ያለው ቤተሰብ ጋር ነው። መንገድ ዘግቶ መኪና የሚያቃጥለውንም የወለደ እናትና አባት ነው። መንገዱ እንዲገነባም አድርጎ የሚሰራውንም የወለደ እናትና አባት ነው። ምንም ልዩነት የለውም። ሁሉም ዘጠኝ ወር ነው ተረግዘው የተወለዱት። በረንዳ የሚተኛውም ዘጠኝ ወር ነው የተረገዘው። ቪላ ቤት ውስጥ የሚተኛውም ዘጠኝ ወር ነው የተረገዘው። የሰባ ሚሊዮን ብር መኪናም የሚነዳውም ሰው ዘጠኝ ወር ነው የተረገዘው። በእግሩም የሚሄደው ጫማ የሚቀይረውም የሌለውም ዘጠኝ ወር ነው የተረገዘው። በዚህ መሃል ያለው ክፍተት ምንድነው? የቤተሰብ ክፍተት ነው። ያለቅድ ልጆችን መውለድ ሊሆን ይችላል። ከአቅም በላይ ይኖራለሁ ብሎ ማሰብ ሊኖር ይችላል። አደጋዎችም ሊፈጠሩ ይችላሉ። ሰላማዊ የሆነ ቤተሰብ እኮ አደጋ ተፈጥሮ መንግስታዊ፣ ማህበረሰባዊ የሆነ ኢኮኖሚያዊም ችግር ተፈጥሮበትም ደግሞ እንደዚህ ወደ በረንዳ የሚወጡ ሰዎች እንዳሉ ሆኖ ግን ሁላችንም ተገንዝበን ምንድን ነው ማድረግ ያለብን? ለልጆቻችን በቂ የሆነ ነገር ሳናደርግ ዝም ብለን መውለድ የለብንም። ከወለድም በኋላ ሀብት እንኳን ባናወርሳቸው ጥሩ ስነመግባር ጥሩ ሃይማኖት ልናወርሳቸው ይገባል። እነማንን? የምንውላቸውን ልጆች ማለት ነው። ከዚህ በኋላ የምነግራችሁ ታሪክ እንግዲህ እንደሚያስተምራችሁ ተስፋ አረጋለሁኝ። ይሄም ሀሳባችን ምንድነው መጀመሪያ ላይ እንደተነሳ ነው፣ መካሪውና ተመካሪው መተዋወቅ መቻል አለባቸው የሚል ሀሳብ ነው። ቀጥ ይይላችሁ እመጣ ቀርባለሁኝ። አብራችሁን ቆዩ። ይህን ቪዲዮ እስከ መጨረሻ ማየት አትርሱ። ሰብስክራይብ ብታረጉ ምንም የሚቀንስባችሁ ነገር የለም፣ ፎርፍሪ ነው። ላይክ ብታረጉ ፎርፍሪ ነው። ኮሜንት ብታደርጉ፣ አስተያየት ብትሰጡ ደስ ይለኛል። እነሰሚ ነው፣ አካሉ ነኝ። ይመቻችሁ። እንግዲህ ቀደም ሲል እንዳነሳውላችሁ ምንድነው ዋናው ትልቁ ሀሳቤ ተመካሪው እና መካሪው ካልተግባቡ ችግር ነው የሚለውን ነገር እያነሳውላችሁ ነው። በሆነ ጊዜ እንደዚህ ሆነ። ይሄ ልጅ በጣም አስቸጋሪ ልጅ ነው ተብሎ በቤተሰብ በዘመድ በምናምን የተፈረጀ ሰው፣ ተፈርጇል፣ በቃ አንዴ ሁሉም እኮ ነው የሚረባረብብህ። ሳትፈልግ ወደዚህ ቻለም ተቀላቅለ፣ ሳትፈልግ ስም ተሰጠው፣ ቅጽል ስም ተሰጠው ምናምን፣ ተወቅሰ ምናም፣ በቃ እንድትወድቅ እንድትገባ ትደረጋለው ታች ምናም። በቃ ያም ያም ያም ጫና ይፈጥርብሃል፣ ሁሉም ይረባረብባል። ዘመድ ጓደኛ፣ ቤተሰብ የምትለው እናት አባት ከሌለህ በተለይ አዋቂ ብትሆን ትርጉም የለውም። ከሌለህ ምንም ትርጉም የለውም። ከዛ ይሄ ልጅ ምንድነው የምትፈልገው ተብሎ አልተጠየቀም። በቃ እሱ ምንድነው አስቸጋሪ ነው ተብሎ ተፈርጇል። የሚፈልገው ነገር አልተጠየቀም። ማድረግ ያለበት ነገር አልተጠየቀም። ምንድን ነህ ተብሏል። አስቸጋሪ ነህ ተብሏል። አስቸጋሪ አስቸጋሪ ነህ ስለተባለ ይሄ ሰው ምን መደረግ አለበት ምን መደረግ አለበት? መመከር አለበት። ይሄ ልጅ ምን መደረግ አለበት? መገሰጽ አለበት ተብሎ ታመነ እና ሰዎቹ እንዳጋጣሚ የሆኑ ኦርቶዶክሶች ናቸው። ነፍስ አባታቸውን ጠሩ ማለት ነው። ከዛ በኋላ ምን ሆነ ነው? ከዛ በኋላ ሊመከር ነው ማለት ነው። ይሄ ልጅ ሊመከር ዝግጅት እየተደረገ ነው። ነፍስ አባት መጡ። ነፍስ አባት ከመጡ በኋላ አዩት። ልጁ ችግሩ የስነ ልቦና አይደለም፣ ልጁ ችግሩ የሌላ ነገር አይደለም፣ ልጁ ችግሩ ችግር ነው። በቃ ልጁ የቸገረው ችግር ነው። እሳቸው ሊመክሩ እንግዲህ፣ እሳቸው እንግዲህ፣ ነፍስ አባት ሲባል ስለ ሃይማኖት አስተምሮ፣ ስለ መንፈሳዊ ጭንቀት፣ ስለ መንፈሳዊ ችግር እንጂ እሳቸው ስለ ሳይኮሎጂ እውቀት የላቸውም ማለት ባይሆንም ላይረዱት ይችላሉ። እሱ የሚፈልገው ነገር ሌላ ነገር ነው። አሁን ስንት ሰዎች እኮ አሉ እኮ ሴጣን ሳይኖርባቸው ሴጣን አለባቸሁ ተብለው አረ የለብኝም ውሃው ቀዝቅዟቸው ሲጮሁም እኮ የሆነ ነገር ሪያክት ሲያደርጉ ሴጣን አለብ የተባሉ የሚቀጠቀጡ እኮ ስንት አሉ። እናቃለን እኮ እኛም ቦታው ላይ ተገኝተን እናቀዋለን። ሳይኖርብህ በምታደርገው ሪያክሽን አለብህ ቂሱ አለብህ ካለ አለብህ የሚገርም የሆነ ነገር አለብህ ከተባልክ አለብን። ሀሳብን እንኳን በነፃነት የምታንሸራሽርበት አይደለም። ከዛ የወጣት ጨንቆት አልቸግሮታል። ገንዘብ የለውም መስሪያ፣ መኖሪያ፣ አንዳንድ ብዙ ነገሮች የሚጎሉት ነገር አለ። ቄሱ መጡ ሊመክሩት። ቁጭ ብለው አዩት። ይጠጣል፣ ይቅማል፣ ያጨሳል፣ ነው መመከር አለበት ነው። ተፈርዶበታል። እሺ ብሏል። አዩት ምን ብሎ የጀምሩ። ፊትለፊት ተፋጠጡ። ነፍስ አባቱ እዚህ ጋር፣ ሰውየው እዛ ጋር። ይሄ ወጣት ችግር አለበት የተባለው ወጣት ያመዋል የቄስ ምክር ያስፈልገዋል የተባለው ወጣት በማጣቱ ምክንያት ብቻ ታማሚ የተደረገው ወጣት ፊት ለፊት ላይ ተቀምጧል። ሲያዩት የሚሉት ጠፋቸው። እኚህ ቄስ ሁሉንም ያውቃሉ አይደል? የሚባለው ከምን ወሬ ሊጀምር ብሎ ጨነቃቸዋል። መጨረሻ ላይ ምን ብለው ጀመሩለት? የኔ ልጅ አሉት። አቤት አላቸው። እግዚአብሔርን አይተው ታውቃለህ ወይ አሉት። እሳቸው እችን አስታከው ሌላ ወሬ ልጀምሩ ነው። እግዚአብሔርን አይተው ታውቃለህ ወይ ሲሉት፣ ልጁም ኮስተር ብለው፣ አዎ አይቼው አውቃለሁ አላቸው። ቄሱ ደነገጡ። እሺ ጥቁር ነው ቀይ ነው አሉት። ተከናንበው ነበር አላቸው። አጭር ነው ረጅም ነው አሉት። ተቀምጠው ነበር አላቸው። በቃ የመካሪና የተመካሪ ባህሪ ቀድሞኑ መታወቅ አለበት። አጫሽ ሰው ስለሲጋራ ጉዳት ሲያስተምርህ አጫሾች ምንድን ነው ሊሰማቸው ይችላው? ይህን እኮ ነው በቃ እኔ ስምንተኛ ኤች ክላስ ነው የተማርኩት፣ ሰላም በር ትምህርት ቤት ወልቂጤ። የኛ ባዮሎጂ አስተማሪ ሲጋራ ያጨሳል። የዛን ሲጋራ እያጨሰ ስለ ጤናን ስለሚጎዱ ነገሮች እንትኖች ሲያስተምር አንደኛው እንግዲህ ሲጋራ ጤናን ይጎዳል የሚለው ፓርት ላይ ይሄ ሰውዬ ሲያስተምር ሁላችንም ነበር ምን ስቀው። የዛን ምክንያቱም አንድ ነገር ሊያስተምር የሚችል ሰው በዛ ነገር ላይ ፐርፌክት ሆኖ ያለፈ መሆን መቻል አለበት። እኚህ ቄስ ደንግጠው ነው ትተውት ሄዱት ትተውት ሄዱ። ይሄ ልጅ እኮ የመንፈሳዊ ችግር የለበትም እኮ ስራ ብለህ ብታሰራው የሆነ ነገር የተሻለ ነገር ሊሰራ ይችላል። መንገድ ጠፍቶበታል። መንገድ የጠፋበትን ነገር መንገድ ማስያዝ መንገድ ማሳየት እንጂ አንተ ታመሃል የሚባል ታሪክ የለም። አንተ እንዲህ የሚባል ነገር የለም። የመካሪውና የተመካሪው ስነ ልቦና መመጣጠን መቻል አለበት። መካሪው ዝም ብሎ አፍ ስላለው ብቻ መናገር ስለሚችል ብቻ መምከር የለበትም። ቄስ ስለሆነም ብቻ ይመክራል ማለት አይደለም። ጳጳስ ስለሆነ ብቻ ይመክራል ማለት አይደለም። ጠቅላይ ሚኒስቴር ስለሆነ ብቻ ሀገር ይገዛል ማለት አይደለም። አሁን ያለው መንግስታችን ጠቅላይ ሚኒስቴር ዶክተር አብይ አህመድ ሰው ነው። ብዙ ጉለቶችና ብዙ ሙላቶች አሉበት። ሁሉን ነገር ግን በራሱ አይደለም የሚያስተዳድረው። አማካሪዎች አሉ፣ ያማክሩታል ረዳቶች አሉት ይረዱታል። አስተዳዳሪዎች አሉ ያስተዳድሩለታል። ገዢዎች አሉ ይገዙለታል እንጂ ዝም ብሎ እሱ ብቻ ቆሞ በራሱ ጭንቅላት አይደለም እቺን ሀገር የሚያስተዳድረው። አንድም ወጣት የተሻለ ደረጃ እንዲደርስ ረዳቶች ያስፈልጉታል የሚረዱት፣ አማካሪዎች ያስፈልጉታል የሚያማክሩት ስለስራው ስለኑሮ፣ እንጂ አንተ እንትን አለብህ ተብሎ አይደለም። የሚመክርህም ሰው በሚመክረው ነገር ላይ በቂ ዕውቀት ከሌለው ይሄ ምክር ያስቀስፈዋል። ስለዚህ የምንመክረው ነገር ምንድነው? ምንመክረው ሰው ማን ነው? የምንመክርበት ጉዳይ ምንድነው? የሚለውን ነገር ማወቅ መቻ ሊታወቅ ይገባዋል። ግልጽና ግልጽ መታወቅ አለበት። የኢትዮጵያ ትልቋ ችግር ይሄ ነው። ይሄ ከድርና ከቁብ ያልዘለለ ከሰንበቴ ቤትና ከምናምን ያልዘለለ እውቀት ያላቸው ሰዎች ወጣቱ ተራማጅ የሆነውን በዚህ ዘመን ላይ 2025 ላይ 2026 ላይ ያለውን ወጣት በ1980ዎቹና በ1970ዎቹ እውቀት ሊገመግሙት በየአይነት 50 ሳንቲም በነበረበት ሰዓት የነበሩ ሰዎች አሁን በየአይነት 300፣ 400 በገባበት ሰዓት ላይ ያለውን ወጣት ይህንን ችግር እየታገለ ያለን ወጣት መምከር ማስተማር ላያግባባቸው ይችላል። ላይግባቡ ይችላሉ። እንዴት አድርገው ይግባባሉ? እነሱ ያንን ዘመን እንደዚህ መልካም ነው ያደግ፣ የንጉሱ ዘመን ምናምን፣ የመንግስቱ ኃይለማርያም ዘመን እያሉ ነው አሁን ያለነው ግሎባላይዜሽን ላይ ነው። ሰው ተራማጅ ነው፣ ፈጣን ነው። ነገ ይደረግላል የዛሬ ስድስት ወር ትሰራ ለሚባል ነገር የለም። ዛሬ ተነስተህ ካልሰራው ሁሉም ነገር እያመለጠ ነው የሚሄደው። ወጣቱ ፈጣን ነው፣ ጊዜው ፈጣን ነው፣ ኑሮ ፈጣን ነው። በዚህ ፈጣን በሆነ ነገር ውስጥ ፈጠን ብሎ ሊያሳልፍ የሚችል ፈጣን የሆነ እርምጃ፣ ፈጣን የሆነ ሪያክሽን የሚያደርጉ ሰዎች እስከሌሉ ድረስ በኋላ ቀርና በጥንት አካሄድ ወጣቱን መክሬ እንደዚህ አፍኜ ይዘዋለሁ የሚባል ታሪክ የለም። ስለዚህ ለወጣቱ የሚያስፈልገው ነገር ወጣቱን የሚመስል ምክር፣ ወጣቱን የሚመስል የሚደረግ ነገር እዚህም ዓለም ላይ ደግሞ ዝም ብለን ልጆችን ወልደን እኛም ከሰቃይ ሳንወጣ ሌላም ፍጥረት መጥቶ እንዲሰቃይ ከማድረግ ቢያንስ የሚያስፈልገውን ነገር መሰረታዊ የሆኑ ስለዚህ ምንድን ነው በስተመጨረሻ ስለዚህ ዝም ብለን የራሳችንን ቅጀትና ህልም ዓላማ በቃ የቃጀነውን ነገር እኛ የመለጠንን ነገር በልጅ አሳካዋለሁ እያልክ ዝም ብለህ ልጅህ የማይፈልገውን ነገር እያደረክ ከመጣህ የአንተም አላማ ሳይሳካ፣ የልጅህም አላማ ሳይሳካ፣ እንደዚሁ አንተም ስትባክን ኖርህ፣ ልጅህም ሲባክን እንዲኖር ስለምታደርገው ምን ማድረግ አለብህ? ያንተ አላማን ማሳካት ካልቻልክ፣ ማሳካት አልቻልክም። ህልምህን በልጄ ማየት ፈልጋለሁ ካልክ ከሱ ህልም ጋር ጎን ለጎን አድርጎ እንዲያስኬድልህ ማረግ እንጂ፣ ሁሉም ሰው ሲወለድ የራሱ ህልም አለው። እስከተወለደ ድረስ ከወለድከው ህልሙን እንዲኖር ማረግ ነው። ከወለድከው ህልሙን እንዲያሳካ ማረግ ነው። ቅድሚያ ለልጅ ህልም መስጠት መቻል አለብህ። አንተ ያልቻልከውን ህልምህን እንዲያሳካልህ ጥረት ከማረግ በፊት እሱ የራሱን ህልም እንዲኖር አድርግ፣ ነፃነት ስጥ። ልጅ ከወለድክ በአንተ ፍላጎት አንተ ፈልገው ልጅ መውለድ አለብኝ ብለህ ፈልገህ እስከወለድክ ድረስ ለልጅህ የሚያስፈልገውን ገንዘብ አይደለም ማለት ሀሳብ፣ እውቀት፣ ሊያንቀሳቅሰው የሚችል ነገር ማረግ መቻል አለብህ። ቢያንስ ቢያንስ በገንዘብ ብርዳው ማለት ብቻ አይደለም ገንዘብ አይደለም፣ መሰረታዊ ነገር በቃ አእምሮውን መጠበቅ መቻል አለብህ። መረዳት መቻል አለብህ። ይሄንን ይሄንን ነገር ልጅ ላስመክረው ስትል ራሱ ልጅ ሊመክሩ የሚገቡ ሰዎች ምን አይነት ሰዎች ናቸው? ይሄ ችግሩ ሃይማኖታዊ ነው ወይ ካልክ የሃይማኖት አባቶች፣ ስነ ልቦናዊ ነው ካልክ የስነ ልቦና ባለሙያዎች፣ ፋይናንሻሊ ነው ካልክ ደግሞ የፋይናንስ አማካሪዎችም እኮ አሉ። ንግድንና አንዳንድ ነገሮችን የሚያገናዝቡ የስራ መፍጠር የስራ ክህሎት እጦት ምናምን ከሆነ ደግሞ ምን አይነት ሥራ ብፈጥር ለልጅ ይሰራል የሚለው ነገር አስበ አስፈላጊ የሆነውን ነገር ለልጅ በማድረግ ከልጅ ጎን ነው መቆም ያለብህ እንጂ ወንድም መጥቶ አረ ይሄ ልጅህ እንደዚህ ችግር አለበት ካለ፣ እንዴ ከልጅህና ከወንድም ማን ይበልጣል? ልጅህ ነው የሚበልጥብህ። ስለዚህ ልጅህን ቅድሚያ ስጥ። አጎትህ መጥቶ አረ ይሄ ልጅህ እንደዚህ ሰው የሚለውን እንደዚህ እንደዚህ፣ ማን ነው የሚበልጥብህ? አሁንም ልጅህ ነው የሚበልጥብህ። ስለዚህ ቅድሚያ ለልጅህ ስጥ እንጂ ይሄ ዘመድ ወሬ ምኖሬ። እንደው ትንሹን ነገር ልንገርህ፣ በጣም ትንሹን ቀላሉን ነገር ልንገርህ፣ እድር የሚከፍልህ ልጅህ ሲሞት ነው እንጂ ወንድምህ እና የወንድምህ ልጅ አጎትህ እና አጎትህ ልጅ ምናምን ሲሞቱ አይደለም እድር የሚከፍለ። እሺ ይሄ ልጅ ቢኖር ቢያገኝ የሚረዳ አንተን ነው። ቢያጣም ደሞ እንደው ተቸግሮ ተንከራቱን ቢሞት ራሱ እንደው እድርም ሰው ማረ፣ እናስተዛዝ ነው ብሎ የሚመጣው ልጅ ሲሞት ነው እንጂ አጎት ሲሞት ወይ አጎት ልጅ ሲሞት አይደለም። ገብቷል? እንደው የመጨረሻውን እንኳን ቢሞት የሚያስተዛዝኑ ሰዎች ልጅ ሲሞትብህ ነው እንጂ አጎትህ ስለሞተ አጎት ቤት ሄደ ነው የምታለቅሰው አንተ ራስህ። ስለዚህ ይሄ የመጨረሻውን በጣም ተራውን ነገር ነው ምን ስለዚህ ልጅ ስኬታማ ቢሆን አባቱን አይጥልም፣ እናቱን አይጥልም። ገብቷል። ከደገፍከው እንጂ ካልደገፍከው ግን አባቱን አይደለም ዓለምን ለመጣል የሚንቀሳቀስ ሰዎች፣ ትላልቅ ሽብርን የሚፈጥሩ ሰዎች የዓለም ላይ ያለውን ሕዝብ በሙሉ ለማጥፋት እኮ ስንት ኬሚካሎች ሲያመርት የነበረ ሰው እኮ አለ። እናትና አባት ነው የወለዱት እኮ ገብቷል ተጽዕኖ አርፎብኛል ተበድያለሁ ብሎ በማሰቡ ግን አለምን የሚያጠፋ ኬሚካል እያመረተ የነበረ ሳይንቲስት ነበረ። ብዙ ሚሊዮን ሰዎችን ደግሞ ተሳክቶለት ገሏል በሱ ኬሚካል የተነሳ ስለዚህ አለምን የሚያድንም የሚያጠፋም የሚፈጠረው ከቤት ነው ከቤት ነው የሚፈጠረው ቤተሰቦች ናቸው የሚውሉት ልጆቻችሁ ጥሩ ነገርም ወይም መጥፎ ነገር እንዲያደርጉ የምታረጉት እናንተ ናችሁ ስለዚህ ልጆቻችሁን ተንከባከቡ ልጆቻችሁን እርዱ ከልጆቻችሁ ጎን ቁሙ። እምነት ሰሜኑ አካሉ ነኝ። ይሄ ሀሳብ ከተመቻችሁ ቤቱን ሰብስክራይብ አድርጉ። ሙሉውን ካያችሁት ትጠቀሙበታላችሁ ብዬ አስባለሁ። ይመቻችሁ። አመሰግናለሁ። ለማንኛውም ጥያቄና አስተያየት አለሁኝ፣ ኮሜንት አድርጉ ለኔ፣ ሁላችሁም መልስላችኋለሁ። ቴሌግራም ላይ እኔን ማናገር የምትፈልጉ ሰዎች ካላችሁ ሊንክ አስቀምጥላችኋለሁ። ይመቻችሁ።